ከዚህ በኋላ ለመጣችና ሌላ ሰው እንዳይመጣ እንደማለት ፈልጌ ነው። ጸጥ ብላችሁ ትሰማላችሁ። ለአብርሽ ቃለ መጠየቅ ላደርግለት ነው። አብርሽ በጣም በጣም ከፍቶኛል። መናገረው ነገር አለ ቃለ መጠየቅ አድርግልኝ ስላለኝ ቀርቸዋለሁ። እስኪ አብርሽ ግባና ተናገር። እስኪ ምንድን ነው ምንድን ነው የተሰማህ? እስኪ ተናገር። አንዳንዴ ሲብስብ ነው ሚዲያ ላይ ወጥቼ የምናገረው ማለት ነው። ነው እንደዛ ነው ከፍቶህ ነው። እህቶቻችን ያሳድርከው ሳይከፋንም። እሺ፣ ቀጥል እስኪ። አሁን ምንድን ነው፣ አንተን ብቻ መጠየቁ አብርሽ፣ እውነቴን ነው ምለን ይወድሃሉ። አንተን ብቻ መጠየቁ ፌር አይደለም። ሩታን ጥራትና ሩታም እዚህ ያው፣ ትንሽ ወዳችሁ መሻከር ነገር አለ እሷ እዛ ጋር ትቀመጣለች። አንተ እዚህ ተቀመጥ። ኋላ እሷን እንደገና እያስገባው እዚህ አንተ ትወጣለህ፣ እሷ ትመጣለች። እጠይቃችኋለሁ። እሺ ለተመልካቾችም ግልጽ እንዲሆን እንደዛ ብጠይቃችሁ ጥሩ ነው። እኔ እኮ እናንተ ብትስማሙ ደስ ይለኛል። እኔ እኮ ያን ወሸላህን አስረህ ብተኛ ሀመር ወጦ ይነዋዴ አሁን ሩታን ጥራ። ሩታ ምን ነው ዘገየች? ዘገየች አልመጣች። ጥራት እስኪ ደግመህ ንደው። እቺ ደግሞ ችግር አለበት ባሌባ። ኦኬ፣ ሩታ መታለች። ሩታ እዛ ተውጭ ተቀመጭ። አሁን አብርሽ እንጠይቃለሁ ቤተሰብ፣ ከዛ ሩታ በኋላ ደግሞ ገብታ ትጠየቃለች። እና ዛሬ ብሶታቸውን እሷም የተሰማኝ ስሜት አለ ብላለች። እስቲ እንጠይቃቸው። እስኪ መቼም የለመደ እንትን መዞሩ አይቀርም ግን፣ እስቲ እንጠያይቅ። እሷም ባሌባ ናት፣ እሱም መዞሩን መሮጡን አይተውም። እናውራ እስቲ። ኦኬ፣ አብርሽ አሁን ለአብርሽ ነው ጥያቄ ማቀርብለት አብርሽ፣ ምንድን ነው መሰለህ፣ እኔ በእውነት በጣም ተቀይሜሃለሁ። ይህን ያህል እንደ ወጥንጨት ይመስል እየዞርክ ወጥ ወጥ የሚያማስል ወጥንጨት ይመስል እየዞርክ ይህን ሁሉ ሴት እንዴት ታማስላለህ? ጥሩ አይደለም እንደዚህ፣ በእውነት ጥሩ አይደለም። በገንዘብ ነው ማሰራችሁ? አብራችሁን ስሩ። ወቀሳ አይሆንብኝ፣ አትቆጣ። ትቆጣ። አሁን መጀመሪያ አብርሽ መጀመሪያ ይቅርታ ትጠይቃለህ ይቅርታ ትጠይቃለህ። በስርዓት ከዚህ በፊት ለነበሩት ችኮች ይቅርታ ትጠይቃለህ። ጠይቃው ቀጥታ እስከ ዛሬ ድረስ እኔ ህይወት ላይ መጣችሁ ይላችሁ ሴቶችም ልትኖሩ ትችላላችሁ፣ አላችሁ ወይንም እኔን የምታስቡ ሰዎች ልትኖሩ ትችላላችሁ። እኔ ያልኩ ለመጣችሁም ለምትመጡ ማለት ነው። ለምት ማለት ለምትመጡ እንደገና አሁን እንዲመጡ ትፈልጋለህ? እንደገና ሊመጡ እንዲመጡ ትፈልጋለህ? ይቅርታ ጠይቃው። አሬ ይሄ ልጅማ ልቦ አላረፈም። ቤተሰብ ልቦ አላረፈም። ገና የሚሮጥ ነው። አሁን ይቅርታ ጠይቅ ነው ያሉ። ያጻፈው ጥፋት ካለ በጣም ይቅርታ እንደዛ ጠይቅ። አሁን ጥሩ ነው እንግዲህ ይቅርታ መጠየቁ በጣም ጥሩ ነው። አብርሽ ይቅርታ ጠይቋል። ለማንኛውም ቤተሰቦቼ እንግዲህ አብርሽ ከጎን ይገኛል። የምትፈልጉትን ኮመንት ላይ ጻፉ። ሌላ የምጠይቅላችሁ ነገር ካለ እኔ ግን የራሴን ያሰብኩት እንደምጠይቀው እናንተን ወክዬ ነው ግን እናንተን ወክዬ ነው እና አብርሽ በእውነት እኔ አሁን ከነጺ ጋር ያለህ ነገር ከነዚህ ጋር ያለ ነገር ምን ያህል በፐርሰንት ስታስቀምጠው ምን ያህል እውነት ነው? ምን ያህል እውነት ነው? እስኪ እስኪ ንገረኝ፣ እስኪ ይሄን ንገረኝ። እንደው እሷም እያለቀሰ እያሳዘነች ነው። ንገረኝ እስኪ ናገር። ለቤተሰቦች ነጻነት አብዛኛው ከመቶ ፐርሰንት ካወራቻቸው ነገሮች ሀያ አምስት ፐርሰንቱ ትክክል እንዲሆን ይችላል። ሀያ አምስት ፐርሰንት ሸክሽከሽ ሸክሽከሽ፣ ሀያ አምስት ፐርሰንት እንዴት ነው ያን ሁሉ ለጥልጠሽ ለጥልጠሽ፣ ሀያ አምስት ፐርሰንት ኧረ አንተ እንደው ዝም ብለህ ነው እንዲታቃላል። አሁን ነገ ከሩታ ጋር ብትለያይም ይሄ ነገር 3 አመት 4 አመት ለጥልጠሽ አሁን እንደገና አስራ አምስት ፐርሰንት ልትይ ነው? ምንድን ነው? ያለፈ ነገር እኮ ይረሳላው። ረስተሽ የሆነ ስለዚህ እንደው አታስቀይ ባክ። እኔ ሩታ ከመግባቷ በፊት ልጆች አሉት፣ ወልዷል። በጣም ብዙ ልጆች አሉት በየቦታው ይባላል። እኔ እውነቴን ነው። እኔ ቅራይ ይበለ እኔ የሰማሁትን እማወራው ብዙ ነገር እየተባለ ነው። ስለዚህ ጉዳይ እንደ ነጽም የሚመጡ ካሉ ለነሱ ምን ትላለህ? ከዚህ በኋላ ነጽ መጣችና ሌላ ሰው እንዳይመጣ እንደማለት ፈልጌ ነው። ሌባ ነሽ ብራዘር፣ ሌባ ነሽ። እሺ ይመች። እንግዲህ ያው ተመልካቾች አስተያየታችሁን ትሰጣላችሁ። ያለውን ሰምታችኋል፣ ያለውን ሰምታችኋል። ኦኬ አሁን ሩታን ልጠራት አስቤያለሁ። አብሪች አንተ ደግሞ ተውጭ ትቆያለህ። እንኳን ደህና መጣሽ ሩታ። እንግዲህ እንደማፈቅርሽ ታውቂ ነበር፣ አተብርዛ እንደማፈቅርሽ ታውቂ ነበር። እና አሁን ዛሬ እኔ የምጠይቅሽ ነገር እርግጠኛ የምጠይቅሽ ነገር ምንድን ነው? እንደውይን ሁሉ ጉድ ስትሰሚ፣ እንደውይን ሁሉ ጉድ ስትሰሚ ሩታ፣ እንደው መለያየት ውሳኔ ላይ አልደረሽም? እንደው ለያየትሽ ምን ጠቀበለሽ? እንደው ወይ መሄድ አላሰብሽም ነበር? እስኪ ይህችን ንገሪኝ፣ እስኪ መጀመሪያ ይህች ሚስጥር ናት፣ ንገሪኝ። ሊሳካ አልቻሉም። የእኔን ውሳኔ ለመወሰን አስቤ ነበረ፣ ያም አልሆነም። ነግሬሽን ነግሬሻለሁ፣ ባለፈው እኮ ነግሬሻለሁ። ይህ ልጅ መተት አለበት። የሴት የመተት የመስተፋቅር አሰርቷል። ይህ ሁሉ ሴት እንጋጋው፣ ታዲያ ምን ይመስልሻል? አንቺ መስለሽ ቆንጆ ኤፍሾ እንኳን እኔ እንኳን አፍቅረሽ ይህን ያህል መከራዬን ሳይ ልብሴን ስቀድ ባህር ውስጥ ምገባ ነው ይስል፣ ያን ሁሉ ስታገል እኔን አላሳይሻለው። ምኑ መሰለሽ መድኃኒቱ መድኃኒቱ ያጠጣሽ፣ በእንትን አድርጎ ያጠጣሽ ያጣጣሽ፣ እሱ እኮ ነው። አንቺ አይገባሽም። አሁን ምንድነው በጣም የተሰማሽ ስሜት ምንድን ነው? እስኪ አሁን አብርሽ፣ ሰሞኑን ከተፈጠሩ ነገሮች ሩታዬ፣ እንደው ግልጹን ተናገሪ። ለቤተሰቦችም ምንድነው የተሰማሽ ስሜት? ስሜትሽ እንትን። ማታ ግን ያወራኝ ሌላ ነገር ነው። እንዳወሩ ዱባይ ምን እያለ እንዳወሩ አየሽው እንግዲህ፣ ዱባይ አሁን በቅርብ ነው እንግዲህ። ዱባይ እንግዲህ ለመሞሸር ነው ሄዳችሁ። ታረለ ግን ዱባይ ድረስ አወራ ማለት በቃ እየተሾለከ ለጥልጧል ማለት ነው። ለጥልጧል ይለጠልጣል ማለት ነው። አየሽው እንግዲህ ጉዳይሽ። ለማንኛውም አታለቃቅሽብን፣ አስማምተሽ ምትኖሪ እንዴት አስማምተሽ ኑሪ። እሱ መዞሩን እየዞረ ለጥለጡን አይተውም አይተውም። በቃ ይሄን አስረግጫ እነግርሻለሁ ሩታ። ለማንኛውም አመሰግናለሁ ስለመጣሽ። ቤተሰብ፣ እንግዲህ የነበረን ቆይታ ይህን ይመስላል። እንዳያችሁት ነው እንግዲህ እሷን በጣም ከፍቷታል። እሱም ምታዩት ነው። አሁንም ራሱ እያፌዘ ነው። መሄድ አይቀርም መምጣት ያሰባችሁ ካላችሁ ይላለ ማስታወቂያ፣ እየሰራኩ አያችሁ። ሌላው ደግሞ እንደ ነፂ አትምጡ አሏ የረገዙ የወለዱ ሁለት ዓመት የሶስት ዓመት ልጅ ያላቸው አሉ እኮ። ለማንኛውም ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆንላችሁ። በቀጣይ ሌላ ቪዲዮች እየመጣሉ። ላይክ አርጉ፣ ሼር አርጉ፣ ቤተሰብ አድርጉኝ፣ ሰብስክራይብ አርጉ። መልካም ጊዜ ሆንላችሁ። ባባይ